ሰላም ልኪ እያለ ሰላም ልኪ። ዮሐንስ ወንጌል ምዕራፍ 19 ቁጥር 26 ላይ እንደምታነቡት እግዚአብሔር ለዓለም በመስቀል ላይ ከሰጣቸው ጸጋዎች አንዱ ማን ናት? ለቅዱስ ዮሐንስ ምንድን ና ላሉ እነኋት። ልብ ብላችሁ ስሙ። ለዓለም እግዚአብሔር ለአሕዛብ ቤተ ክርስቲያን እመቤታችንን በእናትነት የሰጠ መቼ ነው? ሲሰቀል። ለእኛ የሰጠን ግን በሁለት ዓመት ነው ለምን በስራ የቀደመ በክብር ይቀድማል። እስኪ በሉ በስራ የቀደመ በሉ በምን ይቀድማል? በክብር ይቀድማል። በስራ ቀድመናል። ኢየሩሳሌም የገፋችሁን፣ ኢትዮጵያ መለከችው። ኢየሩሳሌም አሰደደችው፣ ኢትዮጵያ አስተናገደችው። ይቺ ሀገር በእውነት ሽልማት ይገባታል። የሸለማት ለኢትዮጵያ የሸለማት ትልቅ በረከት ደግሞ እናቱ ናት። የኢትዮጵያ ጌጧና ሽልማቷ ድንግል ማርያም ናት፣ ወላዲት አምላክ እሷን ሰጠን። አሁን ይሄ እሷን እናት አድርጎ ከሰጠን በኋላ እኔ ማርያም ተማልዳለች አትማልድም ብዬ የምዳረቅ ምንድን ነው? ምን አስጨንቀኛል? እናትህ ናት። እስኪ በሉ እናትህ ናት በሉ ስ እኔ በቃ ስለዚህ እናቴን ንጀ አምጪኝ እላለሁ፣ አጠጪኝ እላለሁ፣ ደክሞኛል እላለሁ። ማልቀስ መብቴ ነው። ምግብ አምጪ ማለት መብቴ ነው። አጠጪ ማለት ምልጃ ምን ያደርግልኛል? ምልጃማ ከዚህ ያነሰ ነገር እኮ ነው አንድ መርጌታ የሚያደርገው የሚያደረገው ነገር ነው ማርያም ታማልዳለች እንዴ እናንተ ወንድሞች ወይ አንዷችሁ ለአንዳችሁ ምን በሉ ተብሏል ጸልዩ ድንግል ማርያም ከአማላጅነት በላይ እናታችን ናት እናት መሆን ነው ትልቁ አሁን እናትህ እንጀራ ታብላ የሚል መጽሐፍ ቅዱስ ልመስታለ ጅሉ እስኪ ድና እንግዲህ እናትን እናት ልጇን ታጥፋ የሚል መጽሐፍ ቅዱስ ላይ የለም ብልና ትሞታል እናት ልጇን ትታቀፍ የሚል መጽሐፍ ቅዱስ ላይ አለ በልደሙ። እናት ህፃኑን ማጠብ አለባት የሚል አለ በልደሙ። በእናትነት ስም ተጠቅልሏል። እስኪ በእናትነት ተጠቅልሏል ብሎ የእመቤታችን ለእኛ ልታደርገው የሚገባ ትልቁ ስጦታ እናት መሆኗ ነው። እንዲሁም አባ ጊዮርጊስ የሚለው ምን እንደሆነ ታውቃላችሁ? አይ ተመልከቱ፣ ንግስቴ አንቲ ስለ ንግስትነትሽ ይላል እመቤት ነሽ። እግዚአብሔር አንቲ እንበይነ ንግስትናኪ፣ ይቅርታ ስለ ንግስትነትሽ እመቤት ነሽ በሉት። ይውላጭ ስለ ርህራሄሽ ደግሞ እናት የነሽ በሉት። ስለ ርህራሄሽ ምን የነሽ አለ። እናት መሆን እራሱ እኮ ለኛ እኮ የሚገባን አይደለም፣ በእውነት ማለት ይሄን እግዚአብሔር ያደረገው ለኢትዮጵያውያን። ግን ያሰጠን የሰጠን ገና በሁለት ዓመታችን በሁለት ዓመቱ ነው ጌታ የሰጠን። ይሄን በረከት የሰጠን በአበው ቃል ኪዳን ነው። ሁለት ሮማን አትሉም እንዴ? እናንተ በልታችሁ እንዳትክዱ፣ ይኸው ነገርኳችሁ። ጣና ቂርቆስ ውስጥ ይህ አለ። ይህን በረከት ሰጣት። ከዚያ በኋላ ጸና በደመና በደመና ጭነህ ውሰዳት የሚል ድምፅ ተሰማ። በዚህ ባሕሩ ምን ተባለ? ጣና ተባለ። ጸነ ማለት የግእዝ አንቀጽ ነው፣ ወይም ቨርብ ነው። አንቀጽ ስለማታውቁ እናንተ ግስ ነው። ስለዚህ ጸነ ይጭናል ማለት ነው። ምንድን ነው ጸን ኖሙ፣ ጫናቸው፣ ጸን ጫን ፀአና ጫናት ማለት ነው። ስለዚህ ፀአና ማለት እሷን በደመና ጫናት ማለት ነው። በደመና ተጭና ስለደች ባህሩን ጣና አድርጋ ሶስት ወር ከአስር ቀን ባርካልን ሂዳለች። ከዚህ ቦታ ያስቀመጠን እግዚአብሔር ስሙ የተመሰገነ ይሁን። ስለዚህ ርዕሰ ገዳማት ወአድባራት ጣና ቅዱስ ቂርቆስ የኢትዮጵያ እናቷ ነው። እውነት አሰት ንገሩኝ እንጂ ምክንያቱም ኢትዮጵያ ድንግል ማርያምን የተቀበለች በእናትነት የት ነው? እዚህ ገዳም ሆነች ማለት ነው። ከቃሉ ጋር ናችሁ ከዚያ በኋላ በዚህ አድርጋ በአፋር አድርጋ። አፋር ማለት ግዕዝ ቃል ነው፣ ወርቅ ማለት ነው። ኦፌር ማለት ነው። አፌር ኦፌር ቢል አንድ ነው፣ ወርቅ ማለት ነው። የወርቅ ቦታ ስለሆነ የግዕዝ ቋንቋ ነው። አሁን እንግዲህ ምን ይደረጋል? ደግሞ ሰዎች ሰምተው አፋር እንዳይቀይሩ ደግሞ አይጣ ላይ ድረስ እኮ ነው። እኛ ሲከፋል ይሄ ለጎንደር አይመችም፣ ስሙ ይስተካከል፣ ሲከፋል ለጎጃም መሄድ፣ ሲከፋል ለኦሮሞ አይመችም፣ ሲከፋል ለትግራይ አይመችም እያልን ተጃጅለን እንዳናልቅ እግዚአብሔር ይጠብቃል። አፋር ግዕዝ ነው። ወርቅ ነው። ደግሞ ቆይታችሁ እንዳትቀይሩት አደራችሁን። ይስቅባችኋል። ራሱ አፋር ወርቅ ነው። የአፋር ሰዎች ደጋጎች ናቸው። አድርገው የሸኟት መቤታችንን ስንቅ ቋጥረው አንሰድም ብለው ነበር። ይቺ ሰው ኢትዮጵያ ውስጥ ከመጣች ወዲ ዝናብ ዘንወልናል። የሀገር በረከት ናት። አንሰድም ብለው ቅዱስ ገብርኤል በደመና ሰውሮ ነው እዟት ሄደ። በደመና ሰውሮ ይዟት ሄደ። ከዛ በኋላ ሄደችና በአስመራ አድርጋ ግምፅ ቁስቋም አድርጋ ኢየሩሳሌም ገብታለች። ተነስታ ሄደች። እዚያ ነው የእመቤታችን በረከቷ አይደርብን ቦታውን የረገጠ ሁሉ በረከትሽን አድለዋለሁ ብሎ ቃል ኪዳን ስለገባላት የእመቤታችን በረከቷ ይድረሳችሁ፣ በረከቷ በገባችሁለት ሁሉ ይግባላችሁ። በቤታችሁ ሊጠብቃችሁ በእናቱ ፍቅር በሱ የትነትና ሃይማኖት አጽንቶ ይጠብቃል። ስለ እናቱ ስለ ድንግል ማርያም ብሎ ሀገራችን ሰላም ያርግልን። ሁለት ሶስት ቀሮች